ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ፣ ወደ ዩቲዩብ ተከታታዮች ሁላችሁ አፋር ክልል ሺቲ ቤት ዱቅ ብያላችኋለሁና፣ አንዲት ልጅ መጥቼ ሺቲ ልገዛ ነው ስራ አውቅሻለሁ አለችኝ፣ ና ይኸው ሀብርን እና ሺቲ ዘጭ አላት። ብዙ ነው የገዛሁት እኔም። እና መግዛት የምትፈልጉ ግዟት፣ አፋር ክልል ጎራ

እና ሽቲዎች አሉ ብዙ። እና እስኪ ቆይ የእኔም ሽቲ እየደረሰ ነው፣ ላሳያችሁ ለምሳሌ ይሄ አፋር የባህል ልብሳቸው ነው አሉ በጣም ላሩባ አስራ ሰባት ነው። አይዋ እንግዲህ ደንበኛ ሲመጣ ስቶባለሁ እኮ እላት ለምን እሷ መሸጥ አለባት? እና ተው ሽኩር እዛ እናሰራዋለን የልጁን ልብስ ሊያስጠብቅ ነው። እናዴ እንትኖቹ እዩ። አሁን ይሄንን ይውዛ ማሳያችኋለሁ የገዛሁት አሁን ይሄ የባህል ልብስ ነው አይደል? ያፋልስ። አዎ። ማለት ነው። አዲስ ገዝቼ ነው ባለፈው የለበስኩት ቲክቶክ የሰራውበት ነው። ገዛው ቀይ ነበርና ስሞክረው ያምር እንደው ቀይ ቀይና ቢጫ ልብስ ሳልወድም ነበር። ቢጫም ገዝቻለሁ። ምንድን ነው ቀዩ ውስጥ ወላሂ ይሁን በቃ ረድያ ረቀይጓአረንጓዴ ቀዩ ቆንጆ ነው። ሌላ አስኪ ቦክቦክ ያለ አንድ ጨምሪ እና አሪፍ ነው። ይህ ስንት ነው የሚሸጠው? ለእኔ የሚሸጡብኝን ለማውራት አልችልም። ለምን ሁሉም ስለሚያውቁ እየቀነሱ ነው። እኔ አንዳንድ ሽብር ናቸው። ሻርቡ ደግሞ ትልቅ ነው። በጣም አሪፍ ነው። በጣም ትልቅ ነው። ሻርቡ ተዘርግቶ እንዲህ ብዬሽ ሁላ እራሱ አልደርስበትም። ይሄ ጥዩት በጣም ትልቅ ነው። ሻርብ አላቸው። ይህ ቢሆን ያምራል ይመስለኛል። ሻርቦ ይዘው ዘር ማለት ነው። አይዋ ሌላ ሽርጥ ሽርጥ ጃማ ይባላል። ወንድ ከሆነ ሽርጥ ወንድ አይደለም። በቃ እችት ሆና

የመጀመሪያዎች እና ሻርፑን እየለብስኩ ባ ባይሻል ም ደግሞ ማጠፉ እንዳያስቸግርሽ እንጂ እኔ ለምን እንትን ቆይ፣ ልብሱ አይሆንም። አሸኮ ተው በቃ ሽኮር እሷ ተሰጠችኝ። አንድ እንዲሰጣት አለው። ይህ ስራ ምን ያደርግላታል በዛባት ይሄ ነው ይሁን፣ ያለኝ ሽኩር ሽኩር ያለው እሱ ነው። ይሄ ሌላ ነው። ይሄ ሌላ ነው ማለት ነው። ይሄና ይሄ አንድ ነው። ትንሽ ለየት ይሄ ነው ይሄ ነው

አንዲት ልጅ ላኪልኝ አንጂ አንቺ አንቺ ነው የሚመስልና፣ ስመጪ ምን ልብሷ አለች እንዴ አንቺ ሄድ ያለሁ ነው ያንቺ ነው እና ይኸውላችሁ በርኩበት ወላ ላዚ ምን በበሽታ ባይሆንብኝ የታወቅኩት ደስ ይለኛል። በርኩበት ያውቁኛል፣ ያከብሩኛል። እኔ ደግሞ አፋር ክልል ልታወቃለሁ ብዬ በምንጠርጠር ወላ ሁሉም ያውቁኛል። እህቴ ጫማም ትሸጥናል። የእኔማ አገኘሽ ተመሳሳይ ሻርብማ አለው ሻርባለ ይቆራጠ ይዝ ተመሳሳይ ማለት ነው ነው አረዋይ አሜራ እንደዚህ ነው። ቆይ ኋላ ይ ኮረታ እንጨርስ። በቃ ሌላ ነገር በቃ እንገዛ። ሽኩር አንተ ምን ይገዛ ትላለህ? ለወንድ ቢሆን የለም ፈቃ ውዶቸ ዋ በቃ ንገረኝ እስኪ፣ ስልክ ቁጥርሽ ምናምን እና ያው ዙሮ ዋጋው ይሄ የምትሸጠው አንድ ሺህ ብር ነው ብለሽ እንደገጠመ እስከ ሻርፖ ማለት ነው። ለእኔ አስተያየታለሁ እና የምትገዙ ሰዎች የአፋር የባህል ልብስ ሽቲ በጣም ዘጭ ነው። ደላ ለገን ጋር ይለ ስልካለሽ እንትን እዛ ላይ አረሽ 0987 ወይሽ ጅም ማለቴ አፋር ሎጊያ ደላላ ገንዳ የሚባል ቦታ ማለት ነው። ውስጥ ላይ ገባ ብሎ አይደል፣ ከመስመሩ ከመስመሩ ገባ ብሎ። ስልክ ቁጥርሽ ስንት ነው? በቃ እኔ እዛ ላይ እጽፍላችኋለሁ። በቃ እኔ እዚህ ያላችሁ ማለት ነው፣ አፋር ያላችሁ ልጆች፣ እኔ እሷ ጋር አወራለሁኝ። እየመጣችሁ ጉዟት መግዛት የምትፈልጉ ያው ከገዛችኋት ለእኔ ብር ትሰጠኛለህ፣ የኮሚሽን ያለ ሀያለሁ። እንደዚያ ነው። አሁን ብዙ ብዙ ሽት ተሰጥቶኛል እና ያለን ያል ትነግረኛለህ ነው የምላችሁ። ሰላም አለይኩም። ቆይ እዩት ወጣ ብዬ ማለት ነው። ይህ ስፋቱ በጣም ሰፊ ነው። ወለ ኃላፊ እና ግዙዋት፣ ስልኳን ለጥፍለት ወለዚ ላይ ይሄንም ለኩፍር ነው አብሮ አለ። ዛሬ ጁማአ ነውና ጀለብ ይያልሶ ይሄ ደግሞ አምሮ ብሻል እያለች ነው። በቃ ድኘ ነው ማለት ነው። ሻል ሽርጥም አለ ደግሞ በፊት እንደመጣን ገና ሳናው ለ አሁን ሙቀቱ እየመጣ ስለሆነ ገዛ ሁላት ብዙና በጣም ትንሽ ትንሽ ብር ነው የከፈልኩት። ለዛ ለካ የራሷ ስለሆነ ብዙ ሰው ግን ተቀጥረን ነው ምናምን እያለ ግን እኛን ሞላደ እያለ ይሰጠኛል ይሰጡኛል። ግን እኔ ብያቸው ሰው እነሱ ችግር የለም እያሉ ለዛ አመሰግናለሁ። ሁሉ ንገዛው ኮምላው ኸይረ ነው የምለው። እህቴ ገበያችን ይፈትልሽ፣ ንፍጥልሽ፣ ኑሮሽን ያሳምርልሽ። አመሰግናለሁ። እኔ ውድ ያለ ያላህ ሰላም አለይኩም።